ሰላም ጤና ይስጥልኝ ወገኖች፣ እንደምንሰንብታችኋል። እንግዲህ እንደተለመደው ለሁላችሁም የከበረ ሰላምታ። ሰላም ናችሁ? እኔ እግዚአብሔር የተመሰገነኝ በጣም ሰላም ነኝ። ዛሬም እንግዲህ መማማራችንን እንቀጥላለን። ያው እንግዲህ እንደምታውቁት ከሞላ ጎደል የእኔ ቪዲዮ ምንድን ነው አብዛኛው እረፉ ነው አይደል? እንግዲህ አንዳንዶቻችሁ ምናልባት ላትወዱት ትችላላችሁ። በዛው ልክ ደግሞ የተጠቀማችሁበት እንዳላችሁ እየሰማው ነው እያየው ነው፣ ኮመንትም እያነበብኩ ነው። ለሁላችሁም ለአድናቆቱም ለትችቱም ለሁሉም ነገር እግዚአብሔር ይስጥልኝ፣ አመሰግናለሁ። ላለሁ ዛሬ የምናየው ርዕስ ምን ይመስላችኋል?

በዚህ ቪዲዮ ላይ እንደተመለከታችሁት እንግዲህ እኚህ ሰው እያወሩ ያሉት ስለ ኤቪል አይ ነው። ኤቪል አይ ምንድን ነው ሲባል በተለምዶ እኛ አገር ምን እንለዋለን ቡዳ የምንለው ነገር ነው። በምክንያት ነው እኚህን ሰው ያቀረብኩላችሁ? ምክንያቱም አብዛኞቻችሁ ከተለያዩ የሃይማኖት አባቶች በተለይ የመናፍስትን ውጊያ ካወቁ አባቶች ይህን ነገር ስትሰሙት እንደ ቀላል ነገር ቆጥራችሁታልና ምን ያህል በዓለም ላይ የታወቀ አንድ የሰው ልጆች ችግር መሆኑን እንድታውቁ ነው። ይህ ችግር አደለም፣ በክርስቲያን እምነት ተከታዮች ዘንድ በእስልምና እምነት ተከታዮች ዘንድም የሚታወቅ ትልቅ የሆነ ኃይል ያለው ክስተት ነው። ስለዚህ አሁን ይህን ያነሳውበት ምክንያት ምንድን ነው? በተለይ ሴቶች እርግጠኛ ነኝ አብዛኞቻችሁ የእናንተ ጥፋት ነው። በተለይ ይሄ ሶሻል ሚዲያ ከመጣ ጀምሮ በጣም የምትቁነጠነጡት እናንተ ናችሁ። በተለይ በትዳሪ ውስጥ ውስጥም ያላችሁ በፍቅረኝነት ህይወት ውስጥም ያላችሁ ብዙ ጊዜ ታዘባለው። የበላችሁትን የጠጣችሁትን የወለዳችሁትን ነው ምን አለፋችሁ ብቻ ማንኛውም ነገር የተደረገውን ነገር ሁሉ እያመጣችሁ ሶሻል ሚዲያ ላይ ትለጥፋላችሁ። እኚህ ሰው ሊሉ የፈለጉት ምንድን ነው? ሁሌ በውስጥ የማስበው ነገር ነው። ምንድን ነው እያሉ ያሉት? ያገኛችሁትን ነገር ሁሉ የበላችሁትን፣ የጠጣችሁትን ሁሉ፣ ባካችሁ ሶሻል ሚዲያ ላይ አትለጥፉ። በዛ ውስጥ ሆኖ የሚመለከት ከህዝቦች መሃል ሆኖ የሚመለከት ሌላ ኃይል አለ እያሉ ነው። ይህ ኃይል ምንድን ነው የሚለውን አብረን እናያለን። በተለምዶ እኛ ቡዳ እንለዋለን አይደል። ቡዳ ምንድነው? አንዳንዴ የማይሆን ትርጉም ነው የምትሰጡ። ኦ ከሊት እኮ ነገሮች አያመልጧትም በጣም ቡዳ ነች የሚለው ሮንግ የሆነ ትርጉም ነው። እንደዛ አይደለም። የቡዳ ትርጉም ምንድነው? ቡዳ ማለት መንፈስ ሆኖ በሰው ህይወት ውስጥ ወይንም በሰው ሰውነት ውስጥ ቁጭ ብሎ የኛን አይን ተጠቅሞ ማየት ማለት ነው። እሺ የቡዳ መንፈስ ማለት ሌላ ያወቀ ምናምን ምናምን አይደለም። አንዳንድ ቦታ የሆነ ነገር ቀበሬቾ ድኝ ምናምን እያጨሳችሁ ውጣ ምናምን የምትሉት አለ። እሱ ሙድ የያዘ ነው። በዛ መንገድ ቡዳ አይወጣም። እሺ ቡዳ በአንድና በአንድ ብቻ ነው የሚወጣው። እሱ ምንድን ነው? ወደ አምላካችን ተመልሰን ቡዳው የማይፈልገውን በህይወታችን ውስጥ ኃጢአትም ከሆነ ኃጢአቱን ግብሩን አቁመን ሌሎች ሌሎች የክርስትና ምግባሮችን ስንከተልና ስንፈጽም ብቻ ነው። አለበለዚያ ቡዳ ከመሬት ተነስቶ ቀበሬቾ ስላጨስ ከአይወጣም። እሺ አባቢ እና ለማንኛውም ምንድን ነው፣ ወደ ፖይንት ስመጣ ይህ ቡዳ በተለያዩ ሰዎች ላይ ሆኖ ከብዛት ምን ማለት ነው። አሁን ብዙ ጊዜ ሰርግ ላይ አይታችሁ ከሆነ ሰርግ ላይ በጣም ተገላልጣችሁ ትሄዳላችሁ አይደል? ከዛ በሆነ አጋጣሚ ማታ ስትመጡ ያልጠበቃችሁት ቦታ ወይ ቆስሎ ወይ ጭርት በጭርት ሆኖ ወይ አሳክኳችሁ፣ ምንድ ነው እንደሚያሳክክ የምላችሁ ትፎክታላችሁ። ያ ማለት ምንድን ነው፣ በዛ በሰርጉ ቦታ ከታደሙት መቶ ሰዎች ውስጥ ሁለት ወይ ሶስት የቡዳ መንፈስ ያለባቸው ሰዎች እዛ ፕሮግራም ላይ ይገኛሉ። በዚህ ጊዜ ምንድን ነው የሚከሰተው? እነዛ ሰዎች እናንተን በሚያዩበት ወቅት ከአይናቸው ላይ ተወርውሮ ሄዶ፣ ለዛ ነው እነሱ አይፓወር ይሉታል። ሳይንቲፊክ ነገር እየሰጡ ላሽ መሆን መሆኑት ይፈልጋሉ። ዞሮ ዞሮ የቡዳ መንፈስ ነው፣ አዲስ ነገር የለውም። እና ያ ባየው ነገር ላይ ተመስርቶ ባትሽን ካየሽ ባትሽን ያቆስልሻል፣ እከክ በከክ ያረግሻል፣ ያሳክክሻል፣ የሆነ ነገር ይከሰታል። በዛው ልክም የልጆቻችሁን በተለይ የህፃናትን ፎቶ እባካችሁ ሶሻል ሚዲያ ላይ አትለጥፉ። በቡዳ ነው የምታስበሏቸው በቡዳ መበላታቸውን የምታውቁት። ልጆቹ ከዛ በኋላ የአይምሮ እድገታቸው ይዘገያል፣ ይነጫነጫሉ፣ ያለቅሳሉ፣ ይቃዣሉ። ሽንት በጊዜ መተው ሲገባቸው ከዛ በላይ ያስረዝሙትና በስድስት ዓመት በሰባት ዓመት ሁሉ ፓምፐርስ የሚጠይቁ ህፃናት የሚሆኑት፣ በህፃንነታቸው እናንተ በተለያየ ቦታ ቡዳ ያስበላቸዋቸው ልጆቻችሁ ናቸው። ሶሻል ሚዲያ ላይ የተለያየ ነገር እየለጠፋችሁ እሱ ብቻ አይደለም፣ በትዳር ውስጥ ትዳር ላይ ይሄው የተጋባንበት መኪና ይሄው የተጋባንበት ሊሙዚን ብላችሁ ትለጥፋላችሁ ከብዛት መቶ ሺህ ሰው ቢያየው አስሩ በቡዳ መንፈስ ነው የሚያየው አንዳንዶቹ የቡዳ መንፈሶች ባለቤቱ ራሱ የቡዳ መንፈስ እንዳለበት ሁሉ የማያውቅ አለ ምሳሌ እኔ በሰላም ነው ብዬ ትኩር ብዬ የሰው ቪዲዮ የሰው ፎቶ የሰው ሰርግ አያለው ግን እኔ ላይ ያለው ቡዳ አብሮ ያያል በተመሳሳይ ብዙዎቻችሁ በመስታወት ራሳችሁን የምትመለከቱ ሰዎች ራሳችሁን ፈትሹ ብዙ ጊዜ ራቁታችሁን ሆናችሁ ሴቶች እንደዚህ ታደርጋላችሁ። ፍጥጥ ብላችሁ ራሳችሁን የምታዩ ራሳችሁን በራሳችሁ በቡዳ እያስበላችሁ። ምክንያቱም እናንተ መስታወት ላይ አፍጣችሁ ስታዩ ገላችሁን አፍጣችሁ አይደለም የምታዩት በመስታወት ውስጥ ሆኖ የእናንተን ገላ ደግሞ እሱ ያያል ማለት ነው። ሚረሪንግ የሚባለው እሱ ነው። ስለዚህ ወገኖቼ ሁሌም እንደምለው ንቁ፣ ከእንቅልፋችሁ ንቁ የሚለው መልእክቴ ይድረሳችሁ እና ከዛሬ ጀምሮ። በተለይ ፍቅረኛሞች ሴቶች በተለይ ሚስቶች እናንተ ናችሁ። እንግዲህ በግልጽ አማርኛ ነው መግራችሁ፣ በጣም ሾፍ የምትወዱት እናንተ ናችሁ። እግረ መንገዳችሁን ቤተሰባችሁን እየበተናችሁ እግረ መንገዳችሁን ልጆቻችሁን በቡዳ እያስበላችሁ። እሺ፣ ስለዚህ ከዛሬ ጀምሮ ኑሯችሁን፣ ማንኛውንም ፋንታሲ ነገራችሁን እቤታችሁ እግዚአብሔርን እያመለካችሁ እግዚአብሔር ይመስገን ብላችሁ ከእግዚአብሔር ጋር ተነጋገሩ እንጂ የበላችሁትን፣ የጠጣችሁትን፣ የነዳችሁትን ቤታችሁን ምናችሁን እያመጣችሁ ሶሻል ሚዲያ ላይ አትለጥፍ። ተጋባው ብለህ ሶሻል ሚዲያ ላይ አምጥተህ ትለጥፋለህ። በሳምንቱ የምትጨቃጭቀው የተሰራው የቪዲዮ ኤዲቲንግ እንኳን ሳያልቅ ፎቶግራፍ እንኳን አሳጥበው ሳይሰጧችሁ መልሳችሁ የምትባሉት ለዛ ነው። ለምን ያንን ቪዲዮ በምቀኝነት ስሜት ሆኖ የምትለጥፉበት ቦታ ላይ የሚያይ የቡዳ መንፈስ አለ። ያ ቡዳ መንፈስ ተወርውሮ እናንተ ህይወት ውስጥ ይመጣል ማለት ነው። ከሰማችሁ ሰማችሁ፣ ከገባችሁ ገባችሁ፣ ካልገባችሁ ሲገባ ሲገባላችሁ ይገባችኋል። እላችኋል ወገኖቼ፣ መልካም ቀን።